አምስቱም ግለሰቦች በቁጥጥር ስር ውሉ አሉ። ሰበር ዜና ሰምቷል። ኢቫን ሪስ እና ጃኒን ጨምሮ አምስት ግለሰቦችን በቁጥጥር ስር መዋሉ እና ምርመራ እያካሄደ እንደሆነ ፖሊስ አስታውቋል። ይሄ ለጎንደር ህዝብ ብቻ ሳይሆን ለኦርቶዶክሳውያን ሞት ነው። ይሄ ለጎንደር ህዝብ ብቻ ሳይሆን ለኦርቶዶክሳውያን ሞት ነው። ማለት ጎንደር ላይ ምንድን ነው የተፈጠረው? በዚህ ሰሞን ጎንደር ላይ የሆነው ምንድን ነው? እውነቷ አልታወቀም። በዚህ ሰሞን ጎንደር ላይ የሆነ ነገር ምንድን ነው? ግልጽ ግልጽ የሆነ ነገር አይታይም። ምንድን ነው እሱ ማለት? እውነትም ኦርቶዶክሳውያን የሆኑ የኦርቶዶክሳውያን አማኞች እዛ ሄደው እነዛ ወድቀው ተዘረሩ ወይስ ኦርቶዶክሳውያን ያኑሉ አካላት ላይ ማተባ አስረው ሰሜኑ ለኢየሱስ ብለው ቁማር እየተጫወቱብን ነው። መዋሸት ልምዳችሁ ነው። ጎንደር ላይ ለተፈጠረ ነገር ውሸት እንደሆነ ጋልጣለች ስል ወንድማችን ተናገረ። መዋሸት ልማዳችሁ ነው የሚወድቁና የሚንከባለሉ ሰዎችን አዘጋጅቶ ሆን ብሎ ቀምሮ አስቦ ሐሰት መስራት ውሸት መስራት፣ መዋሸት ልማዳችሁ እንደሆነ እናጋልጣለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ 16 ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ። በዚያ ያልኩኝ እኛንና የመሳሰሉትን ጉዳዮችን ሰፋ ባለ መድረክ ዛሬ ከእናንተ ጋር አብረን ሪያክት የምናደርገው ስለሆነ እናንተም እስከ መጨረሻው ቪዲዮን በመከታተል ላይክ እና ሼር እያደረጋችሁ የጎንደሩን መልስ በመጨረሻው ቪዲዮ ስለሚያስደምጣችሁ እናንተም እስከ መጨረሻው በመከታተል ላይክ እና ሼር እያደረጋችሁ ለሞላ አለም እንድታደርሱ በልሉ እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችን ወቅታዊ ጉዳዮችን በጥቂት ደቃ ብዙ መረጃዎች ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ቢሆኑ ሀሳብ ስሜታችሁ ኮሜንት አስቀምጡልኝ የትም እንዳትሄዱ የጎንደርን መልስ ዛሬ ታገኛላችሁ በዚህ ቪዲዮ ማለት ነው። እስከ መጨረሻ በመከታተል ላይክ እና ሼር ማድረጋችሁ እንዳትረሱ። ቀጥታ ወደ ዛሬ ቪዲዮችን እንሄዳለን። ሌሎች ዜናዎች ሰምቷል ኢቫን ሪስና ጃኒን ጨምሮ አምስት ግለሰቦችን በቁጥጥር ስር መዋሉና ምርመራ እያካሄደ እንደሆነ ፖሊስ አስታውቋል። በሃያኛው ጂፖር ክሬቲቭ አዋርድ ላይ ከህዝብ ስነ ስርዓት፣ ባህል እንዲሁም ደግሞ ሞራል ያፈነገጡ አለባበሶችን የለበሱ በተለይም ደግሞ ሰውነትን በዝርዝር የሚያሳዩ አለባበሶችን የለበሱና ይበልጥ ደግሞ በሚሊዮኖች በሚከታተሉት የቴሌቪዥን ጣቢያ ላይ መተላለፉ ይበልጥ ስጋት ፈጥሯል ሲል ፖሊስ አስታውቋል። በቁጥጥር ስር ከዋሉ ግለሰቦች መካከልም አለባበሱን የለበሱ እንዲሁም ደግሞ ፕሮግራሙን ያዘጋጁና ፕሮግራሙን በስፖንሰርነት የደገፉ ግለሰቦች እና በቁጥጥር ስር ያዋለው። እንደሚታወቀው ሃያኛው ቲክቶክ ክሬቲቭ አዋርድ ከተዘጋጀ በኋላ በርካታ አለባበሶች እንግዲህ ሲያነጋግሩ እንዲሁም ደግሞ ህዝብን ስጋት ላይ ጥለው እንደነበር የሚታወስ ነገር ነው። በተለይ ኢቫን ድሪስ እና ጃኒ እንዲሁም ደግሞ የመሳሰሉ አለባበሶችን ለብሰው የነበሩ ግለሰቦች በይበልጥ መነጋገሪያ ሆነው እንደነበረ እና ህዝቡን አስቆጥተው እንደነበረ የሚታወቅ ነው። ፖሊስም እነዚህን ግለሰቦች በቁጥጥር ስር አውሎ ምርመራ እንደጀመረ አሳውቋል። አዳዲስ መረጃዎች ካሉ በድጋሚ ላችሁ እመጣለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ቀን። ቲክቶከሩ ጃኒ በዛሬው በዛሬ ዕለት ከምታሰሩ በፊት እንግዲህ ለዚህ አለባበሱ በይፋ ወጥቶ ይቅርታ ጠይቆ እንደነበረ የሚታወስ ነው። አሁን ላይ እንግዲህ በተሰማው መረጃ መሰረት ታዲያ ጃኒ ወይም በትክክለኛ ስሙ ዮሐንስ መኮንን ኃይለማርያም የፌዴራል ፖሊስ በቁጥጥር ስር አውሎ ምርመራ እንደከፈተበት አስታውቋል። የፌዴራል ፖሊስ ባወጣው መግለጫ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳይፈጥሩ የህግ ተጠያቂነትን ለማረጋገጥ ምርመራው አጠናክሮ እንደሚቀጥልም አሳስ ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። እነ ጃኒና ኢቫን የሚባሉት ቲክቶከሮችን ጨምሮ ሌሎችም በቁጥጥር ስር መዋላቸው ተሰማ። የኢትዮጵያ ፌዴራል ፖሊስ በሦስተኛው የጂፓወር ቲክቶ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብና ባህል ስነ ምግባር ባፈነገጠ አኳያ ሰውነታቸው የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎች ከነግብረ አበሮቻቸው ጋር በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን ፖሊስ አስታውቋል። ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት እየደገፉና እንዲሁም ደግሞ ፕሮግራሙ ያቀነባባሩ ተጠርጣሪዎችም ወንጌላዊት ገብረ እንድርያስ በርሄ፣ በረከት ጸጋይ ጅፋር፣ መቅደም ደረጀ፣ መንግስቱ ግሩም፣ ገዛሀኝ ቀጭኔና እንዲሁም ደግሞ ዮሐንስ መኮንን ሀይለ ማርያም ወይም ደግሞ ጃኒ የተባሉ ግለሰቦች መሆናቸው ገልጿል። ይሄ ለጎንደር ህዝብ ብቻ ሳይሆን ለኦርቶዶክሳውያንም ሞት ነው። ማለት ጎንደር ላይ ምንድን ነው የተፈጠረው? መናፍቃን በህብረት አካውንታችንን ሊያዘጉ ከጫፍ ደርሰዋል። ይሄንንም ቪዲዮ እንዳያስጠፉት ሃምሳና ከዚያ በላይ ጊዜ በደንብ ኮፒሊንክ ሪፖስት ሪፖስት ዱይት አድርጎ ኮሜንቱንም ኦርቶዶክስ ሆይ ተነሽ እያላችሁ ለቤተ ክርስቲያን የማንቂያ ደውል ሁኑ። ይህንም ቪዲዮ ተባብሮ ቢያስጠፉብኝ ጌታ ምስክር በእናንተ ነው ማለት ነው። ወንጌል አይገባም የተባለበት ቦታ ወንጌል ገብቷል። አንተ ለፕሮግራም ከመጣ ሰው አጋንንት ሲወጣ ነው የገረመ። እቤታቸው ቁጭ ብለው ልብስ እያጠቡ አጋንንት ከነሱ ለእኛ ሰይፍና ጎመዳ ሲያዙን፣ እነርሱ ግን ቤተ ክርስቲያናችንን በምንፍቅና ትምህርት ባዶ አደረጓል። ኦርቶዶክሳውያን በእውነት ይህንን ቪዲዮ ካስጠፉት ካስወረዱት በእናንተ አዝናለሁ። የጠቢባን የሊቃውንቶች መፍለቂያ በሆነችው ጎንደር ይህንን መመልከት በእውነት ያሳዝናል፣ በእውነት ያማል። አዎ እግዚአብሔርን በጣም ያማል። ደግሞ ይበልጥ ህመሙን የሚያብሰው ክርስቶስን የማያውቁት እሱም የማያውቃቸው ይሄንን ማድረጋቸው ነው። ተመልከቱ። በማቴዎስ ወንጌል ምዕራፍ 25 ከቁጥር 12 የእግዚአብሔር ልጅ ክርስቶስ እንደዚህ ይናገራል እነዚህ ሐሰተኞች ነቢያት በአፋቸው የሞት ሰይፍን ይዘው የሚዞሩ ክፉ በዚያ በለተ መጽሐት ክርስቶስን እንደዚህ ይሉታል፣ ምን ነው በስምህ ትንቢት አላወጣንም? ምነው ነው በስምህ ውር አላበራንም? ምነው በስምህ ሙታን አላስነሳንም ወይ? ብለው ከእግዚአብሔር ልጅ ከክርስቶስ ፊት ይቆማሉ። የእግዚአብሔር ልጅ ክርስቶስ ግን እናንተ ኦርቶዶክሳውያን ልብ ብላችሁ ስሙኝ፣ የእግዚአብሔር ልጅ ክርስቶስ ይህንን ሁሉ በተናገሩ ጊዜ አላውቃችሁም ይላል። የማቴዎስ ወንጌል ምዕራፍ 25 ከቁጥር 12 ጀምራችሁ ተመልከቱት። አላውቃችሁም ይላቸዋል ክርስቶስ፣ አላውቃችሁም ይላቸዋል። ዛሬ ግን ዓለምን ሁሉ ያስታሉ። ቅዱስ ጳውሎስ እንደተናገረ ነው። ክብራቸው በነውራቸው፣ አምላካቸው ሆዳቸው፣ ሐሳባቸው ምድራዊ፣ መጨረሻቸው ሞት፣ መጨረሻቸው ጥፋት ነው ይላል። ዛሬ ግን ይሄ በጣም ያማን የሊቃውንት መፍለቂያ በሆነችው ጎንደር ህዝቧ ከቤተ ክርስቲያን ከእግዚአብሔር ቤት ተነጥሎ በማያድርበት ጎንደር ላይ ይሄንን ውርደትና ይሄንን ቅሌት ማየት በጣም ያማል። ማታኔ ወንድማችሁ ነኝ። እግዚአብሔር ለሀገራችን ሰናዩን ዘመን ያምጣላሉ። ሰላም ተቀርጾ አይምራችን ሰው ሰው፣ በዚህ ሰሞን ጎንደር ላይ የሆነ ነገር ምንድን ነው? ግልጽ የሆነ ነገር አይታይም። ምንድን ነው እሱ ማለት? እውነትም ኦርቶዶክሳውያን የሆኑ የኦርቶዶክሳውያን አማኞች እዛ ሄደው እነዛ ወድቀው ተዘረሩ፣ ወይስ ኦርቶዶክሳውያን ያኖሉ አካላት ላይ ማተብ አስረው ሰሜኑ ለኢየሱስ ብለው ቁማር እየተጫወቱብን ነው ማለት? ግልጽ የሆነ ትነሰዋለ ኦርቶዶክሳዊያን እንዴት እዛ ጉባኤ ላይ ሊገኙ ይቻሉ? በግብዣ ነው ወይስ እንዴት ሊሆን ይችላል? ይሄ ነገር ግልጽ የሆነለት ሰው አለ? መዋሸት ልማዳችሁ ነው። የሚወድቁና የሚንከባለሉ ሰዎችን አዘጋጅቶ ሆን ብሎ ቀምሮ አስቦ ሀሰት መስራት፣ ውሸት መስራት፣ መዋሸት ልማዳችሁ እንደሆነ እናጋልጣለን። አንድ መረጃ የደረሰኝን መረጃ ልንገራችሁ። ከጎንደር ጎንደር ከኅዳር 26 እስከ 28 ግሎሪ ኦፍ ጋድ ቲቪ የሚለው የማሰራጫ የሐሰተኛው መረጃ ጣቢያ አንድ ነገር አዘጋጅቶ ነበር። ይሄም ጉባኤ የሐሰተኛው ጉባኤ የእሸተኛው ጉባኤ ኢየሱስ ያልሆነ ጉባኤ ክርስቶስ ኢየሱስ ያ ሐዋርያትና ነቢያት የሰበኩት ስብከት ያልሆነ ጉባኤ ነቢያት የጠበቁት የጠበቁት የሰበኩት ሐዋርያት የመሰከሩት ጉባኤ ያልሆነ የሐሰተኛውን ጉባኤ ተመልክተናል። በየቦታውም እየተመለከትን ነው። ይህ የአሰተኛው ጉባኤ ምንድን ነው የተደረገው? ፕሮፌት ዘካርያስ የሚባል ሴራ አዘጋጁ እና ጎንደር ላይ አውቀው ሆን ብለው ቀምረው አስበው ክርስቲያን የተባለች የክርስቲያን የኦርቶዶክስ ደሴት የሆነች ከተማ ላይ ጉባኤ አዘጋጀናሉ ጉባ አዘጋጀናሉና ከሀያ ያላነሰ ያላነሱ ሰዎች መለመሉ። ልብ በሉ ከሀያ ያላነሱ ሰዎችን መለመሉ ምን ይሆኑ የሚወድቁ የሚንከባለሉ ዋይዋይ የሚሉ የሚጮሩ፣ የሞንታር የሞንታር ድርም ሲያሰሙ መቼ፣ ምን ሰዓት፣ እንዴት እንደሚወድቁ ሆን ብለው ቀምሮ አዘጋጁ። በኦርቶዶክስ እምነት ያመነውን ስጋውን የሚበላውን ደሙን የሚጠጣውን ክርስቶስን የሰበከውን እኔ በቃኝ ብሎ በዓለም ላይ ይሄ የዓለሙን ሐሰት ሐሰት የናቀውን በናቀው ፊት ለፊት ጉባኤ አዘጋጁ። ተመልከቱ ከሀያ ያላነሱ ሰዎችን አዘጋጅተው እንዴት በምን ሰዓት እንደሚወድቁ ምን ስትል ምን ስል ትንከባለላላችሁ በማለት የተዘጋጁ ሰዎች ናቸው እነኚህ ሰዎች እነኚህ ሰዎች ያያችኋቸው ሰዎች የምትሏቸው ሰዎች የተዘጋጁ ሰዎች ናቸው የተዘጋጁ ሰዎች መንከባለል ጀመሩ እነዚህ ሰዎች እንግዲህ ያያቸው ሰዎች ናቸው። እንግዲህ ምን ስል ትንከባለላላቸው ተብሎ ሆን ብለው አውቀው ራሳቸው ሰዓት ጠብቀው አንድ ሁለት ሶስት አራት እያሉ መንከባለል ጀመሩ ማለት ነው። ከዛም የጎንደር ህዝብ ክርስቲያን ጌታን ተቀበለ። የትኛው ጌታ? ሐሰተኛው ጌታ። ሐሰተኛውን ጌታ ጎንደር አሰብክም፣ አሰብክም አይደለም። ጎንደር ኢትዮጵያ፣ ሐሰተኛውን ጌታ በቅድስት ቤተክርስቲያን አይሰበክም። ስጋውን የማይበላ ደሙን የማይጠጣ ጌታ በክርስቶስ ቤተክርስቲያን፣ በጌታ ቤተክርስቲያን አይሰበክም። ጥምቀት፣ እነሆ ዮሐንስ ሶስት ዮሐንስ ሶስት ቁጥር አምስት ላይ ከውሃና ከመንፈስ ያልተወለደ የእግዚአብሔር መንግስት ላይ አይችልም። በቃ ተባለ፣ ህግ ነው። አይ ያልተጠመቀው ቀራንዮ መስቀል ያለው በግራ በቀኝ የሰቀለው ወንበዴ ገነት ገብቷል። ኢንተንስ ነው። እነዚህ ሬር ናቸው። ከህገ ወጥነት ወንጌል እየተሰበከ ለአንተ እኔ በአቋራጭ እገባለሁ አይ አይባል። ነውር ነው፣ ነውር ነው። ስለዚህ የጌታ ቤተክርስቲያን የክርስቶስ ቤተክርስቲያን የሆነ ከጥምቀት የተለየ የጌታ ቤተክርስቲያን አይደለም። ሐሰተኛውን ኢየሱስ ልንገራችሁ ማታይ ሐሰተኛው ኢየሱስ እንደዚሁ ያለ ጾም ያለ ጸሎት የሚኖር ኢየሱስ፣ ሐሰተኛው ኢየሱስ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለውን ክርስቶስን ሥጋህን አልበላም ደምን አልጠጣም ያለው ይሄ ሐሰተኛው ኢየሱስ ነው። እነሆ በአርባና በሰማኒያ ወይም የእግዚአብሔር ልጅነት ለማግኘት ወደ ዓለም ሁሉ ሄዱ። ዮሐንስ በማስ ወንጌል ምዕራፍ 28 ቁጥር 19 ወደ ዓለም ሁሉ ሄዱ ወንጌሉን ለፍጥረት ሁሉ ስበኩ የተባለላቸው ወደ ዓለም ሁሉ ሄዱ ወንጌሉን ለፍጥረት ይሰበከ በአብ ወልድ በመንፈስ ቅዱስም እያጠምቃቸው ደቀ መዛሙርት ያድርጓቸው ያለውን አልጠመቅም። ሐሰተኛው ኢየሱስ ሥጋህን አልበላም ደምህን አልጠጣም። ሐሰተኛው ኢየሱስ አልጾምም አልጸልይም። ሐሰተኛው ኢየሱስ ልብ በሉ። እኔ ይሄ የገዳም ህይወት የገዳም ህይወት አይመለከተኝም። ሐሰተኛው ኢየሱስ ራሴን አላራቅሁትም። ሐሰተኛው ኢየሱስ ሐሰተኛውን ኢየሱስ እየሰበክ ሐሰተኛውን ኢየሱስ አንተ ጌታ እያልክ የተደፋች ሴት ላይ መጽሐፍ እየጫንክባት ይሄ ሐሰተኛውን መጽሐፍ እየጫንክባት፣ ሌላ የተዘጋጀ ወንበዴ ቦርሳ እየበረበረ እነሆ የሀሰት የወንበድና ትምህርት እያስተማራችሁ እውነተኛው ኢየሱስ ብሎ ነገር የለም። ኦርቶዶክሳውያን እንጠንቀቅ። ራሳችሁም ለራሳችሁ አስቡበት። የጌታ መንግስት ሰፊ ነች። ሁሉ ወደ በረቱ ኑ፣ ወደ ቅድስት ቤተክርስቲያን ኑ፣ ወደ ቅድስት ወደ ትክክለኛው ሃይማኖት። ሃይማኖት የሌለው አማኝ ባዶ ነው። ሃይማኖት ማለት እውነት ነው፣ አስተምሮ ነው። ሃይማኖት የሌለው አማኝ ባዶ ነው፣ ባዶ ነው። ወንጌል የሌለው ወንጌል የሌለው አማኝ ባዶ ነው። ስለዚህ ኑ ወደ ቅዚጭ ቅድስ ቤተ ክርስቲያን ሼር ኮፒ ሊንክ ያደረጋችሁ ለሁሉም አዳርሱልኝ የሐሰተኛውን ኢየሱስ እናጋልጣለን የኛዎቹ ደግሞ በየገደ በየከተማ ይዞራችሁ ህንጻ ቤተ ክርስቲያን እናሰራለን የምችሉ ታዋቂ ሰዎች ታዋቂ ቲክታከሮች ነገር ግን የጌታን ወንጌል ልትሰሩ ይገባል የእግዚአብሔር ወንጌል ሊሰበክ ይገባል። ገጠሩ ውስጥ ገብቶ የጌታ ወንጌል ሊሰበክ ይገባል። አስተምሯችን ልንቀይር ይገባል። አካሄዳችን ልንቀይር ይገባል። ስለዚህ የማስተማሪያ እቅዳችንን ወይም ደግሞ አቅጣጫችንን ልናሻሽል የሚገባበት ሰዓት ነው አሁን ሰዓቱ። ስለዚህ አሰተኛውን ኢየሱስ ከምን ሰብክበት ወጥተን እውነተኛውን ኢየሱስ ወደዚህ ቅድስት ቤተክርስቲያን እየመጣ ልንሰብክ የሚገባበት ሰዓት ነው። ይቆየን። ወስብሐት ለእግዚአብሔር ወለመስቀሉ ክቡር አሜን። ዓለም አቀፍ የሚዲያ ዘመቻ የተሰራው ስራ የምስራችሁን ይዞልን እየመጣ ነው። እንኳን ደስ ያላችሁ። እኔ ደስ ብሎኛል ስለ ሁሉም ነገር እግዚአብሔር ይመስገን። ይሄ ነገር እንዲሳካ ሁላችሁም በየአቅማችሁ ጥረት አድርጋችኋልና እግዚአብሔር ያክብርልን። እንኳን ደስ ያላችሁ ዓለም አቀፍ የሃይማኖት ተቋማት ቢሮ። እግዚአብሔር ይመስገን። ከብዙ የስልክ ኮንፈረንሶች በኋላ ትናንትና ኮሚቴዎቹ በአካል በመገኘት ለሁለት አመታት ከ2016 እስከ 2018 የተፈናቀሉትን የተገደሉትን የተቃጠሉትን ቤታቸው የፈረሰባቸውን እያንዳንዱን ዶክሜንት ተሰንዶ እንዲሁም ስብሰባ ለረጅም ሰዓት ስብሰባ ተቀምጠው ሀሳባቸውን ብፁዓን አባቶችም ጭምር አሳውቀው ገልጸው መጥተዋል። በዚህ ጉዳይ ደግሞ የዓለም አቀፍ የሃይማኖት ተቋማት የአምባሳደር እንዲሁም የትራምፕ ተወካዮች፣ ሌሎችም የሃይማኖት ተቋማት ባለስልጣኖች የተገኙበት ስብሰባ ነው። እና እኔ እንደ ብዙ መናገር ስለማልችል ነው። እግዚአብሔር ይመስገን። ግን አሁንም ደስ ስላለኝ ሳኩ እንጂ ሰርተናል ማለት አይደለም። ብዙ ስራ ይጠበቅብናል። ከዚህ በኋላ በደንብ መስራት አለብን። እንኳን ደስ ያላችሁ። በዚህ ጉዳይ ተሳትፎ ላደረጋችሁ ሁላችሁም ከልብ እናመሰግናለን። ከላይ ሆናችሁ የምትመሩን ኮሚቴዎቻችን፣ እግዚአብሔር የድካማችሁን ውጤት በዚህ ልክ ስላሳያችሁ እንኳን ደስ ያላችሁ። ደስ ያላላችሁ በዚህ ብቻ አያበቃም። ይሄ ዝግ ስብሰባ ነው። ነገ ደግሞ የበለጠ ታላላቅ ሚዲያዎች በሚገኙበት፣ የአሜሪካ ታላላቅ ሚዲያዎች በሚገኙበት ታላላቆቻችን ተገኝተው ብፁዓን አባቶች ንግግር ያደርጋሉ። ይሄንን የታፈነውን ድምፅ ለዓለም ያሰሙታል። ውጤቱን እንጠብቅ። የዛሬ ቪዲዮ ይህን መስል ነበርና፣ በቪዲዮ እንደተጠቀማችሁን አዳዲስ መረጃዎች እንዳገኛቸው ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎች ሆነ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኑ። ሀሳብ መስሌታችሁን ኮሜንት አስቀምጡልኝ። በቪዲዮ እንደተጠቀማችሁ ስለማልጠራጠር ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።